እሺ ስሜ ዮሴፍ ተሾመ ነው። ሙሉ ስሜ ሚኪ ንጉሴ ለማ ይባላል። በሙያ ፋርማሲስት ነኝ። የግል ድርጅት ላይ ተቀጥሬ የስራ የስራ ድርሻ የግል ነው። በጣም ነው ደስ ያለኝ። አክቹዋሊ የተመዘገብኩት በተመዘገብኩት በሶስት ሳምንት ውስጥ ነው ቤቱ የደረሰ። ሚያዝያ ሰላሳ በወጣ ወጣ። እድለኛ ነኝ ስለደረሰኝ ደስ ብሎኛል። ቤቱ በሚደርሰኝ ጊዜ ቀጥታ ከጓደኛ ጋር ቁጭ ብለን የተጨዋወትን ነው፣ በቴክስት የደረሰኝ። አወጣጡ ላይ አልነበርኩም ግን በቴክስት አጋጣሚ ሲገባልኝ በጣም የተደሰትኩት በቃ ስሜቴን መቆጣጠር ነው ያውቃተኝ። በጊዜው በጣም ተደስቼ ለጓደኛ ያሰቸዋለሁ። በጣም ደስተኛ ነኝ። ያው እንደ እኔ ሁሉም ሳይጠራጠር ተመዝግቦ የቤት እድለኛ እንዲሆን እመኛለሁ። በሚዲያም በምንም በምንም በሙሉ ጓደኞቼ ተመዝገቡ ላለ አዲስ አበባ ላይም ይሁን ሀገሪቷ ላይ ከፍተኛ የቤት ችግር አለ። እድልን መሞከር የተሻለ ነውና። እድል በአንድ ዓመትም በሁለት ዓመትም በአስር ዓመትም በሶስት ሳምንትም ሊደርስ ይችላልና እድላቸውን ቢሞክሩ እንደ እኔ እድለኛ ሊሆኑ ይችላሉ ብዬ አስባለሁ። አድራሻችን ካዛንችስ መናኸሪያ ረድኤት ሕንጻ ዘጠነኛ ፎቅ ኪ ሃውሲንግ ፋይናንስ ሶሉሽን ቀላል ነው።